አቤል እና ብሩክ እየላክሻቸው የሰው ትዳር እንዴት እንደሚበጠብጡ አይተሻል አይደል? እ? ሩታ እንደዛ ማልቀስ ያስደስተሻል አይደል? የሩታ ማልቀስ የሩታ ማዘን ያስደስተሻል አይደል አንቺ ሴት ሆነሽ? አምጣ ወልዳ ጉልበቷ ገና ሳትሰበስብ እናንተ መታችሁ ጨጓራን እያቃጠላችሁት ነው። አንጀታችሁ ይቃጠል እንዴት ነው የምታስቡት እንዴ? እቺ ልጅ አመጣ ቢያንስ አንድ ወር አትታረስበት፣ ቢያንስ አንድ ወር ሰላሟን አታገኝበት፣ ቢያንስ ጉልበቷን አትሰበስብበት። በስነ ስርዓት እኮ መቆም ሳትችል ነው እናንተ አምጥታችሁ ያቆማችኋል እንዴ እጭ ልጅ እኮ በይሳ ተንገበካ የሚያስፈልጋት አስራ አምስት ቀን ሳይሆነት አብርሃምና ሄርሜላ ይፋቀራሉ ከሀገር ሊወጡ ነው አንቺ ትወጂዋለሽ አትወጂውም ብላችሁ ለሩታ እንዴት ትጠይቃላችሁ እንዴ እናንተ ቆይ እህት የላችሁም እናት የላችሁ? ሄርሜላ አብርሃምን ታፈቅሯለች ስለዚህ አብረሽ ትወኛለሽ አብረሻቶኝም እናንተ ምን አገባችሁ ቆይ ብሩክ እና ቤል ምን አገባችሁ? በትዳራቸው እኮ መሀል አብረው መቀጠል ከፈለጉ ካልፈለጉ፣ እሱ ሄዶ ነው መጠየቅ ያለበት አይደል እንዴ። አብርሃም ሳይልካችሁ ሳያቅ፣ እናንተ ቀጥታ የሰው ቤት ደፍራችሁ ገብታችሁ እንዴት እንደዚህ ታደርጋላችሁ? ምን ይሄ ክፉ ሰይጣን ናችሁ? በዚህ ስራቸው እኮ ሰይጣን በእናንተ ይቀናል። አንቺ እኮ ማን ስለሆንሽ ነው ራስሽ የምታጠፊው? ምን ሆንኩ ብለሽ ነው? ሩታ እኮ ዘጠኝ ወር በሙሉ ሆዷ ላይ ልጅ ይዛ ባለቤቷ ከአንቺ ጋር ሲማግጥ አይታ እንዳንቺ ራሴ ላጠፋ ነው እኮ አላለችም እንዳንቺ እንደዚህ ሊሆን ነው እኮ አላለችም። አንቺ ትናንትና መጥተሽ ራሴን ላጠፋ ነው ምናምን ምን ምን ምን ምንድነው የሚያበጣጥስሽ? እንደ አንቺ ኦልሬዲ አታስፈልጊም። በፊትም አታስፈልጊም ነበር፣ አሁንም አታስፈልጊም፣ ለወደፊትም አታስፈልጊም። ብትሽ ከምድረገዚ ወደ መጣሽ በተመለስሽ። በቃ አታስፈልጊም። ሰላም፣ ሰላም፣ ሰላም። ውድ ነው የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ደህና ነኛለሁ የመስገነው እንግዲህ ዛሬ ወደ እናንተ መጥቻለሁ። ዛሬ በርግጥ ወደ እናንተ የመጣሁት በጣም ደብሮኝና በጣም ከፍቶኝ በቃ የሚደብር ስሜት የተሰማኝ ወደ እናንተ የመጣሁት ምክንያቱም በጣም የሚያስጠላ ነገር የተፈጠረ ስለሆነ ማለት ነው። ያው ትላንትና የተፈጠረውን ነገር አይታችኋል። ከብሩ ጋር ተገናኝተን ብዙ የማያግባቡን ነገሮች ተፈጥሯል። ብዙ የሚደብሩ ነገሮች ተፈጥሯል። አንዳንዴ የሰው ልጅ በዚህ ልክ ለምን ክፉ እንደሚሆን ግራን ይገባኝ። ማለትም የሰው ልጅ እኮ አንዳንዴ ህሊናለን አይደል፣ እናገናዘባለን እናስተውላለን ህሊናችን ራሱ መጥፎ ነገር ስናደርግ ይሆን ይወቅሰናል አይደል። ግን የሰው ልጅ በዚህ ልክ ህሊናውን ደፍኖ የሰውን ጭንቀት የሰውን መከራ ማየት ለምን እንደሚፈልግ ግራ ነው ይገባኝ። ትናንትና ከብሩክ ጋ የተፈጠረውን ነገር አይታቸዋል። እኔም ከእሱ ጋር ልስማማ አልቻልኩ። ምክንያቱም ያነሳልኝ ሀሳብ አይታቸዋል። በሄርሜላ ጉዳይ ብዙ ብዙ ነገሮች አወራኝ፣ ብዙ ብዙ ነገሮች ጓደኞችን እንዳስጠነቅቃቸው ሄርሜላ በቃ ጭራሽ ምን እንዳደረገችው ሁላ ግራ እስኪገባኝ ድረስ ማለት ነው። ስለዚህ በዛ በዛ ምክንያት ሲቀጥል፣ ደግሞ ማታም ደግሞ የተለቀቀውን ቪዲዮ አይታቸዋል። ሩታን ሄደው ምን እንዳሏት ምን እንደተናገሯት አይታቸዋል። በዛ በጣም ይከፋኝ። ምክንያቱም በዚህ ልክ የሰው ውድቀትና የሰው የሆነ ሰላም መሆን የሚደብራቸው ሰዎች እንደሆኑ ተረድቻለሁ ማለት ነው። እግዚአብሔርም በጣም በጣም ነው ያስጠላኝ፣ በጣም ከምታስቡት በላይ ማለት ነው። እንደ እኔ የሰው ልጅ ለምንድን ነው እንደዚህ ክፉ የሚሆነው? ምን አይነት ሰው ነሽ እኮ ምን አይነት ተፈጥሮ ነሽ? ወይ ምን አይነት ሰው ነሽ? እኔ በእውነት ልትገቢኝ አልቻልሽም። አንቺ ቢያንስ ሴት ነሽ አይደል? የሴት ችግር፣ የሴት ጉዳት ይገባሻል፣ ትረጃለሽ አይደል? ስለዚህ ያን ነገር ቢያንስ መረዳታችሁ፣ ትንሽ ማስተዋላችሁ። እንዴ እንዴት ነው ጭንቅላት ሴት የረፈነው? ጭራሽ ትላንትና ያው የሄርሜላ ቡችሎች እነ ብሩክ እነ አቤላ ናቸው ታውቃላችሁ። እሷ ጭራሽ ሰዎች፣ እኛ ጋር አስልካ ያደረገችውን ነገር አይታችኋል። ጭራሽ ረፉ። ተው ለምንድን ነው የምናርፈው? ለምንድን ነው የምንተው? አንቺ ኮ ሴት አይደለሽ እንዴ? በምን ቋንቋ ብንናገርሽ ነው የሚገባሽ? ጭራሽ ራሴ ላጠፋ ነው ምናምን ምናምን እያልሽ የሰውን ትዳር ከዚህ በላይ መረበሹ አይበቃሽም? አይደክምሽም? አይሰለችሽም እንዴ? አንቺም እኮ ሴት ነሽ አይደል እንዴ? እግዚአብሔርን ከልቤ ነው የማወራው። ምክንያቱም በቃ በጣም በጣም በጣም ነው ያናደድሽ። በፊት ትንሽ እናዝንልሽ ነበር፣ አሁን ግን እስከ ዛሬ ያስመሰልሽው ሳይበቃሽ አሁን ራሴ ላጠፋ ነው ምናምን በቃ ህይወት መሮኛል እንዴ ለምን ገደል አትገቢም ለምን እንጦሮጦስ አትገቢም እንዴ ላንቺ እኮ በዚህ ሰዓት ማንም ይጨነቅ የለም ምን አርጉ ነው የምትይን የፈለግሽበት ገደል መግባት ትቻለሽ ምክንያቱም የማታስፈልጊ ሰው ነሽ ክፉ ሴት ነሽ እንደዚህ በመናገሬ በጣም ይቅርታ ቤተሰብ እግዚአብሔርን ግን በጣም እኔ እንደዚህ አይነት ክፉ ሴት አይቻላቅም በዚህ ልክ እንዴት ለምን ትከፍያለሽ? የፈለግሽበት ሄደሽ ድሮም ሳትፈለጊ ነው የመጣሽው። እማታስፈልጊ እንደሆን አንቺ እራሱ ታውቂዋለሽ። እሱ እያወቅሽው ራሴ ላጠፋ ነው ያለሁበት ሁኔታ ልክ አይደለም ሁላ ቪዲዮ መልቀቅ እንዴ ምን አስበሽ ነው? እኛ ሐሳብሽ ራሱ እኮ ልንረዳ አልቻልንም። ምን ዓይነት ክፉ ሴት ነሽ? አስመሳይ ሴት ነሽ። የሰው ልጅ እኮ በዚህ ልክ ክፉ መሆን አይችልም። እኛ አሁን አንድ ነገር ልነግርሽ እፈልጋለሁ ገባሽ እስከ ዛሬ ተለማምጠንሽ የሆነ እንደ ሴት አክብረንሽ ብዙ ነገሮች ታግሰን እስከ ዛሬ ደርሰሻል እንደ አንቺ ቆይ ማን ስለሆንሽ ነው ራስሽ የምታጠፊው ምን ሆንኩ ብለሽ ነው እንዴ ሩታኮ ዘጠኝ ወር በሙሉ ሆዷ ላይ ልጅ ይዛ ባለቤቷ ከአንቺ ጋር ሲማግጥ አይታ እንዳንቺ ራሴን ላጠፋ ነው አላለችም እንደ አንቺ እንደዚህ ሊሆን ነው እኮ አላለችም። አንቺ ትናንትና መተሽ ራሴ ላጠፋ ነው ምናምን ምናምን። ምን ምንድን ነው የሚያበጣጥስሽ እንዴ? አንቺ ኦሬዲ አታስፈልጊም። በፊትም አታስፈልጊም ነበር፣ አሁንም አታስፈልጊም፣ ለወደፊትም አታስፈልጊም። ብቻ ከመድረገዚ ወደ መጣሽበት ተመለሽ። በቃ አታስፈልጊም። እነዛ ሁለት ብቹሎችሽ ደግሞ እየላክሻቸው የሚያደርጉትን ነገር አይተሻል አይደል በአንቺ ምክንያት አቤል እና ብሩክ እየላክሻቸው የሰው ትዳር እንዴት እንደሚበጠብጡ አይተሻል አይደል? እህ? ሩታ እንደዛ ማልቀስ ያስደስተሻል አይደል? የሩታ ማልቀስ የሩታ ማዘን ያስደስተሻል አይደል? አንቺ ሴት ሆነሽ። ልከሻቸው ትላንትና እያረጉትን አይተሻል፣ ቪዲዮ እኛም አይተናል። እንዴ? እቺ ልጅ ቆይ ሩታ ከወለደች ቢያንስ አራስ ቤት በስነ ስርዓት ታርሳት ትውጣ? ቢያንስ ቺ ልጅ ከወለደች አስራ አምስት ቀን የማይሞት ላይ የማይሞላት ልጅ ወልደዛ ሁለት ልጆች እልክሽ፣ እንዴት እንዴት ታደርጊያለሽ? ዲ ምንድነው ሀሳብሽ? ምንድነው ፍላጎትሽ? እኛ ኮ ሁላ ሊጋባን አልቻልንም። ቢያንስ ሩታ በስነ ስርዓት ልጇን አትንከባከብበት በዚህ ሰዓት? በጣም በጣም በጣም የምታስጠይና የምትደብሪ ሴት እንደውሽ ለነግርሽ ፈልጋለሁ። እግዚአብሔርም በጣም ምክንያቱ በዚህ ልክ ክፉ ሆነሻል ብለን አስበን ለአንድ ሰከንድ አናውቅም። ደግሞ እነዛ ሁለት ቡችሎች እናንተ ከብቶች ናችሁ፣ እግዚአብሔር እማትረቡ ከብቶች ናችሁ። በጣም የምታስጠሉት። ትላንትና ቆይ ምን አይነት ቪዲዮ ነው የሰራችሁት? ምንድን ነው ልጅቷ አድርጊ የምትሏት? ሩቷን ምን አድርጊ ነው የምትሏት? ቤቷ ድረስ ያለ ፍቃዷ ቤቷ ድረስ ገብታችሁ እንደዚህ ይደረጋል? ብሩክና አቤላ ስነ ስርዓት ያዙ። ብሩክ ትላንትና ነግሬሃለሁ። በቃ ነገሮች ሰላም ነው ብለን ነው ነገሮች እያቃለለን እያለፈን ያለ ነው። አንተ ግን በዚህ ልክ ሩታ ልታስለቅስና የሰው ቤት ደፍራችሁ ገብታችሁ ልጅቷን ልታሳዝኗት አንፈልግም። አንድ ነገር በቃ መረዳት አለባችሁ። ገባችሁ? አብርሃም ሳይልካችሁ አብርሃም ምንም ምንም ሳያወራችሁ እናንተ ሁለታችሁ ሩታ ጋር ሄዳችሁ እንዴት እንደዛ ታደርጋላችሁ? አብርሽ ከሀገር ሊወጣ ነው፣ ሄርሜላ ታፈቅሯለች ምናምን። እንዴት እንደዚህ ይባላል? እቺ ልጅ ቢያንስ በስነ ስርዓት ልጇን አትንከባከብበት እንዴ? ምንድነው ሀሳባችሁ? ምንድነው ፍላጎታችሁ? እንዴ ቤተሰብ እግዚአብሔርን ነው በጣም የደበረኝ ምክንያቱም ከሁለቱ እንደዚ አይነት ነገር ስለማልጠብቅ ማለት ነው። ትናንትና አቤላና ብሩክ ሩታ ቤት ሄደው አብርሃም ከሀገር ሊወጣ ነው፣ ሄርሜላ አብርሃምን ታፈቅሯለች፣ ስለዚህ አብረሽ ትሆኛለሽ፣ አብረሻ አትሆኝም። እናንተ ምን አገባችሁ ቆይ ብሩክና ቤል ምን አገባችሁ በትዳራቸው እኮ መሃል? አብረው መቀጠል ከፈለጉ ካልፈለጉ እሱ ይሄድ ነው መጠየቅ ያለበት አይደል እንዴ? አብርሃም ራሱ ቀጥታ ቤት ድረስ ሄዶ እኔ ካንቺ ጋር መቀጠል ፈልጋለሁ ምናምን ምናምን ብሎ አልፈልግም ማለት ካለበት እሱ ነው ሄዶ ማለት ያለበት አይደል? እናንተ እኮ ምን ቤት ናችሁ? አብርሃም ሳይልካችሁ ሳያቅ እናንተ ቀጥታ የሰው ቤት ደፍራችሁ ገብታችሁ እንዴት እንደዚህ ታደርጋላችሁ? ምን ክፉ ሴጣን ናችሁ? በዚህ ስራቸው እኮ ሴጣን በእናንተ ይቀናል እንዴት ሩታን ታስለቅሷታላችሁ? እንዴት በዚህ ሰዓት እግዚአብሔርን እንዴት እንዴት እንዴ፣ ምን አይነት ሀሳብ፣ ምን አይነት ፍላጎት ቢኖራችሁ ነው ለሰው ልጅ በዚህ ልክ ክፉ ሙቶም ብቻ አላቅ ምን እንደምላችሁ በቃ እባካችሁ፣ ትንሽ ሰላም ሆነ ብላችሁ ትንሽ ተረጋጉ ብላችሁ አብርሽና ሩታ ትንሽ ታረቁ ሰላም ተፈጠረ ብላችሁ በዚህ ልክ ክፉ ባትሆኑ በቃ ከህይወቷቸው ውጡላቸው እናንተም ሄርሜላ አቤላና ብሩክም በቃ ሂዱ ማትፈልጉ እዛው በመጣችሁበት ገደል ግቡ እንዴ ምንድን ነው ምንድን ነው በዚህ ልክ ክፉ መሆን እንዴ ሄር ሩታ እኮ ባለፈው እያለቀሰች እኮ አይታችኋል አይደል በቃ ሩታ ባለፈው ተሰምቷት እያለቀሰች አይታችኋል ደስ የማይል ስሜት ተሰምቶ ታይታችኋል። እንደገና ልጅ ወልዳ 15 ቀን ሳይሆናት አብርሃምና ሄርሜላ ይፋቀራሉ፣ ከሀገር ሊወጡ ነው። አንቺ ትወጂዋለሽ አትወጂውም ብላችሁ ለሩታ እንዴት ትጠይቃላችሁ? እንዴ እናንተ ቆይ እህት የላችሁም እናት የላችሁ? በየትኛው ሂሳብ ብታስቡት ነው እንዴት ብትረዱት ነው እንደዚህም ክፉ ይሆናችሁት? በጣም በጣም የሚያስጠላ ነገር እና አሁንም እናንተ ትንሽ ብር ተቦጨቀልን ብላችሁ እናንተ ስግብግቦች ጉቦች በልታችሁ የማጠግቡ ብሩክና አቤል ሰላም ፈጠሩ ስትሉ ትንሽ ተረጋጉ ብላችሁ ስታስቡ፣ የእነሱ ሰላም መፍጠር የማያስደስታችሁ እናንተ የሰው ሰይጣኖች፣ አሁንም አንድ ነገር ልነግራችሁ ፈልጋለሁ። ገባችሁ? ሄርሜላ ራሴን ላጠፋ ነው ምንም ላደርግ ነው ምንም ልሆን ነው ብላ የፈለገችው ቪዲዮ ትስራ። እሱ ጉዳያችን አይደለም መጠየቅም ካለባችሁ የምትጠየቁት እናንተ ናቸው ምክንያቱም ልጁ ሳይፈልግ ወደ ትዳሩ አመጣችኋት ልጁ ሳይፈልግ ማለት ነው አብርሃም ለሷ ምንም ሳያቃት ሳይፈልግ ወደ ትዳሩ ወደ ህይወቱ አመጣችኋት ስለዚህ ሳትፈልግ ደግሞ እንዲላመዱ እያደረጋችሁ ልጅቷ ሌላ ነገር እንድትገባ ያደረጋችሁ እናንተ ናችሁ መረጃም ደግሞ አምጣ ካላችሁ ከድሮ ጀምሮ ቪዲዮ መታየት ይችላል እንደ ማስረጃ ካያችሁ ማለት ነው ስለዚህ እች ልጅ ሳትፈልጉ ወደ እነሱ ትዳር አመጣችኋት ከዛ አሁን ደግሞ ሳይፈልግ አብርሃም ከትዳሩ ጋር ሲስማማ ሰላም መፍጠር ሲጀምር እንደገና የተወሰነ ብር ሲገፈተረላችሁ ሁለቱ አብረው እንዳይሆኑ ትናንትና ቤት ሄዳችሁ አወራችሁ። ስለዚህ አንድ ነገር ልነግራችሁ እፈልጋለሁ። ስነ ስርዓት የምትይዙ ከሆነ ስነ ስርዓት ያዙ። እች ልጅ እራሷም ታጥፋ አታጥፋ፣ መጠየቅም ካለባችሁ እናንተ ናቸው። ደግሞ በእርግጠኝነት አንድ ነገር ልነግራችሁ እፈልጋለሁ። ሄርሜላ እራሷን በምንም ተአምር አታጠፋ። በምንም ተአምር ማለት ነው። ምክንያቱም እሷ የምትፈልገው በዚህ ሰዓት የ ሩታ ማልቀስና ሩታ በስነ ስርዓት እንዳትኖር ስለምትፈልግ ሰላማቸውን ለመበጠጥ ነው የምትፈልገው እንጂ ሆነ ብላ የምታደርገው ነገር ነው እንጂ እራሷን እንደማታጠፋ እርግጠኛ ነኝ። ብታጠፋ እራሱ መጠየቅም ካለባችሁ ብሩክና አቤላ እዚህ ጋር አብርሃም ምንም የሚጠየቅበት ነው ምክንያት የለም። ምክንያቱም ሳይፈልግ ወደ ህይወቱ ያመጣችዋት እናንተ ናቸው። በእናንተ ምክንያት ወደ ህይወቱ መጣለች። አሁን ደግሞ የምትሰራቸውን ቪዲዮ ደግሞ እናንተ እየሰራችሁ እንደሆነ እናንተ እንደዛ እንድትሆን እያደረጋችሁ እንደሆነ ሰምተናል ጋባችሁ ብሩክና አቤል እናንተ ናችሁ። እንድታለቅስም ራሴን ላጠፋ ነው እንድትልም ሀሳብ እየቀመራችሁ የማይሆን ሀሳብ ልጅቷ እንድታስብ እያደረጋችሁ እንደዚህ እንድትሆን የምታደርጓት እናንተ ናችሁ፣ ማንም አይደለም። ይህ መረዳት አለባችሁ። መረጃም ደግሞ ካላችሁ እያንዳንዱ መረጃ ይወጣላችኋል። ተው እረፉ። እግዚአብሔርን እረፉ። በቃ እኛም ሌላ ነገር ውስጥ አንገባ። በዚህ ልክ ቢያንስ እንተዋወቃለን። ጓደኛ ሞችና አ እንዲ ለሩታ አስቡ፣ ለሩታ ተጨነቁ። እችሊ ከወለደች 15 ቀን ሳይሆናት በዚህ ልክ ከማስከፋት እሷን ማስለቀስ ከዛ ደግሞ አብርሃምን ከሄርሜላ ጋር እንዲፋቀር ከሀገር እንዲወጡ ትኬት እየቆረጣቸው እንደሆነ እየሰማንም ነው። ይሄ ነገር እያዋሹ አይደለም። ቤተሰቦች ሄርሜላና አብርሽ ከሀገር እንዲወጡ ባለፈው የተለቀቀውን ቪዲዮ አይታቸዋል። ሁለቱ ከሀገር እንዲወጡ ትኬትም እየቆረጡ እያሉት ሁለቱ አቤላና ብሩክ ናቸው። እያመቻቸው ያሉት ሁለቱ ናቸው፣ ማንም አይደለም። ይህን ነገር በእርግጠኝነት የማወራው ጉዳይ ነው። ስለዚህ እሷ ሩታ ተስፋ እንድትቆርጥ እያደረጉ ነው። ሄርሜላን ደግሞ እያበረታቷት ነው። ስነ ስርዓት የምትይዙ ከሆነ ስነ ስርዓት ያዙ። እግዚአብሔርን በቃ ከልቤ ነው የምናገረው። እዚህ ጋር ማንም ለማንም አይተናነስም። በጉልበትም ሆነ በገንዘብም ሆነ ማንም ከማንም አይተናነሱ። ታቆኛላችሁ፣ እንተዋወቃለን ሁላችንም። ስለዚህ በገንዘብ በጉልበት ካሰባችሁ ማንም ከማንም አይተናነሱ። ገባችሁ? ለእናንተ ምንም ማባከና አይጠበቅብን። በዚህ ልክ አይሁን። አንተና አታሽ ቀብጡ። እግዚአብሔርን አታሽ ቀብጡ። በቃ አትግማሙ እንዴ። እኔ ይውላ እህት አለችኝ፣ እናት አለችኝ ሩታ እህቴ ናት። ባንዋለድም እህቴ ናት። ገባችሁ እናንተ እህት እናት አላችሁ። የትኛው ሴጣን የትኛው ሉሲፈር ቢገባባችሁ ነው እንደዚህ ክፉ ይሆናችሁ። እኔ ሩታ እህቴ ነች። እንደዚህ ስትቆዳ ማየት አልፈልግም። ገባችሁ። እች ልጅ አምጣ ወልዳ ጉልበቷ ገና ሳትሰበስብ እናንተ መታችሁ ጨጓሯን እያቃጠላችሁት ነው። ጨጓሯን እያቃጠላችሁት ነው። አንጀታችሁ ይቃጠል። እንዴት ነው የምታስቡት? እንዴ እቺ ልጅ አምጣ ቢያንስ አንድ ወር አትታረሰበት ቢያንስ አንድ ወር ሰላም ሆን አታገኝበት፣ ቢያንስ ጉልበት ሆ አትሰብስብበት። በስነ ስርዓት እኮ መቆም ሳትችል ነው እናንተ አምጥታችሁ ያቆማችኋት። እንደ እጅ ልጅ እኮ በሳተን እንክብካቤ የሚያስፈልጋ ከጎኗ የምንሆንበት ሰዓት ነው አይደለ? ይቺ ክፉ ሴት አዘዘችን ብላችሁ ተከፈለን ብላችሁ በዚህ ልክ ክፉ መሆን ለምንድን ነው ያስፈለገው? እንደ ምንድን ነው እንደዚህ ክፉ መሆን የፈለጋችሁት? ስነ ስርዓት ያዙ። አሁንም ልነገራችሁ የምፈልገው ስነ ስርዓት ያዙ። ማንም ከማንም አያንስም። በጉልበት በየትኛውም ነገር አንከናነስም ታውቃላችሁ። ግን በልጥ እንጂ እንዴ። አንቺ ይሄ ምን ተብዬዋ ስነ ስርዓት የምትሄጂው ቆንጆ ነው። ስነ ስርዓት ለሩታ አስቢ። ሴት ነሽ። ነገ እኔ ላይ ቢደርስስ ብለሽ አታስቢም? ወንድ ላይ የሚደርስ ክፉ ነገር ወንድ ነኝ ብዬ እንዳስብ የሚያደርገኝ ብዙ ነገሮች አሉ። አንቺ ደግሞ ሴት ነሽ። ሴት ጉልበት ይገባሻል። በዚህ ልክ ክፉ መሆን ተገቢ አይደለም። በቃ ስነ ስርዓት ስንያዝ እንደዚህ እንድናገርም ክፉ ምን እንደሆነ የምታደርገኝ አንቺ ነሽ። ለዚህ ክፉኛ አይደለም ግን ክፉ ምን እንደሆነ የምታደርገው አንቺ ነሽ። አፍም እንድንከፍትብሽ እንደምከፍተብሽ የምታደርገው አንቺ ነሽ። በቃ አታስፈልጊ መዘሁኝልን። አቤላና ብሩክ አሁንም ሩታ ጋር እየሄዳችሁ ሌላ ነገር እንድትፈጥሩ አንፈልግም። ይሄ የመጨረሻ ንግግር ነው። ሄዳችሁ እሷ ጋር ሰላማውን እንድትነሷት አልፈልግም እንዴ? እኔ ኮ ሩታና ግንቻታለሁ ሩታና አወራታለሁ። ያለችበት ሁኔታ ይገባኛል። ብዙ ብዙ የሚያስጠላ ነገር ብዙ ብዙ ነገር እየሰማች ነው፣ ግን በዚህ ሰት እሷ የምትፈልገው ሰላም ነው። ሩታ በዚህ ሰት የምትፈልገው ሰላም ነው። በቃ ተረጋግታ ልጇን ማሳደግ ነው የምትፈልገው። ምን አርጊ ነው የምትውላት? ልታሳብዷት ነው? ትበድላችሁ? ቆይ ልጇን ትታ ትውጣላችሁ? ከሀገር ትውጣላችሁ እንዴ? እየተፈራረቃችሁ ቤቷ እየሄዳችሁ ለምንድነው የምታሰቃዩአት? የራስበችሁን ሀሳብ ለምንድነው የምታሳስቧት እሷ ተረጋጋው፣ ሰላም ተፈጠረ ብላ ስታስብ ስለንተን ሄዳችሁ እንደዛ ልምድ የምታደርጉት ልምድ ታስለቅሷል እንዴ! እግዚአብሔርም በቃ ስነ ስርዓት ያዙ። በቃ ቁም ነገር ነው። በስነ ስርዓት ያዙ። እረፉ፣ እረፉ፣ እረፉ። ቁም ነገር ነው። ሞራችሁ እረፉ። በዚህ ልክ እኛም ሌላ ነገር ውስጥ እንድንገባ አታድርጉ። እናንተም ደግሞ ሌላ ነገር ውስጥ አታስገቡ። ይሄ የመጨረሻ ንግግሬ ነው። አብርሽ እረፉ ብትላቸው ከሆነ እረፉ በላቸው፣ እነዚህ ሁለት ወጣጤ እረፉ ባላቸው ከዚህ በላይ ክፉ ባይሆኑ ጥሩ ነው። እኛም ደሞ እነሱ እምቢ ካሉ እኛም እኮ የምናደርገው ነገር አለ። እኛ ምንም ማድረግ ከብሎ ነው አይደለም። ግን ደግሞ ተረጋግቷል፣ ሰላም ተፈጥሯል፣ ያለው ነገር ተስተካክሏል ብለን ነበር ያሰብነው። ግን እናንተ ለካው ውስጥ ላይ የራሳችሁ ሀሳብ እቅድ እያስፋፋችሁ ነው። ጭራሽ ልጁ ሳይፈልግ ከሀገርም ልታስወጡት ነው። እሱም እናንተም የትም ትችላላችሁ። ግን ሩታን ተዋት፣ ሰላም ትሁንበት፣ ልጇን ትሳደግበት፣ ትረጋጋበት ቢያንስ ጊዜዋን በስነ ስርዓት ሰላሟን ሆና ከቤተሰብ ጋር ታሳልፈበት። እንደዚህ ክፉ ባትሆኑ ጥሩ ነው። እምቢ ደግሞ ካላችሁ እኔ ብዙ ወዴን ስም እያወራችሁ ነው። አቃሉ ውስጥ ላይ ብዙ የምታወሩኝ ወዴን ሶች አላችሁ። እኔ ይኸውላችሁ መጨረሻ የመጨረሻ ውሳኔ፣ ሌላ ነገር ውስጥ እንዲገባ ካላደረጋችሁ በቃ እረፉ። ይሄ የመጨረሻ ንግግር ነው። አይሆንም ደግሞ ካላችሁ እኛ የምናደርገው ነገር እናደርጋለን። እና ሁሉ ታጋሪ ያለው ከሷ ጋር የምንሆረው ነገር ይኖራል። ለማንኛውም የሚመጣውን ነገር አብረን እንወስዳለን።